የአትሌት ገለቴ ቡርቃ ባለቤት ታደለ ገብረ መድህን ሚዲያ ላይ ወጥቷል። ሚዲያ ላይ ወጥቶ ምላሽ ሰጥቷል። ከመስጠቱ በፊት ቤተሰቦቹ ከዚህ በፊት ምንድነው ያለው? ምንድነው ያሉት ቤተሰቦቹ ስሉት ልጃችን የት እንዳለ አናውቅም ማለታቸውም የምታወስ ነው። በቅርቡ የት እንዳለ አናውቅም ያሉት ልጃቸው ማህበራዊ ሚዲያ ላይ ፎቶ፣ መኪና ውስጥ ተቀምጦ የፍትኝ ታስሮ ከተዘዋወረ በኋላም የወጡት መረጃዎች ያሳያሉ። ታዲያስ የልጆች አባት ነው፣ ከሷም ብር አልዘረፈም በማለትም ከዚህ በፊት ገልጾ ነበር። ዛሬ ምን ይል ይሆን? ሴፉ ሾው ላይ ቀርቧል። ሴፉ ላይ በርካቶች እየተጠባበቁት ይገኛሉ። የአትሌት ገለቴ ቡርቃ ባለቤት እውነታ አለኝ በማለትም ሚዲያ ላይ ቀርቦ ለመግለጽ እየሞከረ ነው። ምን እንደምገልጽ በቀጣይ መሰናዷችን ዋና ዋና መረጃ አድርገን ለእናንተ ይዘንላችሁ የምንመጣ ይሆናል። ክብራትና ክብራን ዩቱብ አድማጮቼ፣ ባለፈው የአትሌት ገለቴ ቡርቃ ባለቤትን በማስመልከት ማህበራዊ ሚዲያ ላይ የተለያዩ መረጃዎች ሲዘዋወሩ ነበረ። ቤተሰቦችም እኛ ስሙ እኛስ ኢትዮጵያዊ አደለንም እውነታም አለን በማለትም መናገራቸው የምታወስ ነው። ባለቤቷ እንግዲህ በአሁኑ ሰዓት ሴፉ ሾው ላይ ቀርቦ እንግዲህ ምላሽ ለመስጠት እየሞከረ እንደሚገኝ ጭምርም ነው። አጠቃላይ ዋና መረጃዎችን ካዳምጥን በኋላ በቀጣዩ ለእናንተ የምናቀርብላችሁናል። ሚኪንን ከሚኪታ ቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማሪ መረጃ አግኙ። ሰላም ቆዩልኝ።